አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ የኤጲስቆጶስ ቅዱስ የኤፒፋኒዮስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸድ አቅራቢያ ነው። ወላጆቹ በወሬ ትግ የጸን አይሁድ ናቸው፣ እነርሱም ድሆች ናቸው። አባቱም ገባር ስለነበረ ይህን ቅዱስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው። እናታቸውም የወሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያርፍ በሽያጩም እንዲረዳ ኤጲፋኒዎስን መከረችው። ሊሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ የሚባል ተገናኘው። ያንን አህያ ሊገዛ ወዶ ከኤጲፋኒዎስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤጲፋኔዎስን ኩላሊቱን ረገጠው፣ በምድር ላይ ወድቆ ለመሞት ደረሰ። አባ ፊላታዎስን በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋኔዎስም ያን ጊዜ ከህማሙ ድኖ ተነሳ፣ ከቶ ምንም ህማም እንዳልነካው ሆነ። ከዚህ በኋላም አባ ፊላታዎስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ፣ ስለ እኛ በተሰቀለው በጌታችን በኢየሱስ ክርስቶስ ስም ትሞስ ዘንድ ይገባል። ወዲያውኑ የአህያ ወድቆ ሞተ። ቅዱስ ኤጲፋኒዮስም ሊን ሁለት ታምራት አይቶ በስሙ ታምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው ብሎ አባ ፊላታዎስን ጠየቀው። እርሱም እንዲህ ብሎ መለሰለት፣ የክብር ባለቤት የእግዚአብሔር ልጅ ኢየሱስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህም ነገር በቅዱስ ኤጲፋኒዮስ ልብ ተቀረጸ። በዚያም ወራት አገር ባለጠጋ ይሁዳዊ ነበር። ኤጲፋኒዮስንም ወሰደው። የወሪትን ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የወሪትን ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪያኖስ ከሚባል መነኮስ ጋር ተገናኘ። እርሱም የተማረና የእግዚአብሔርን ጸጋ ያደረበት ነው። ከእርሱ ጋር ተጓዘ። ሁለቱም በአንድነት ሲጓዙ ድሀ ሰው አገኛቸውና ምጽዋትን እንዲሰጠው ያንን መነኮስ ለመነው። ገንዘብም ስለሌለው የሚለብሰውን የፀጉር አዝፍ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኢጲፋኔዎስ አየ። ስለዚህም ድንቅ ተአምር አደነቀ። ከመነኮስ እግር በታች ሰግዶ አንተ ማነ፣ ሃይማኖትስ ምንድን ነው ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋኒዮስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀትን አጥምቆ የቤተ ክርስቲያንን ትምህርት ስርዓቷን ሁሉ አስተማረው። ኤጲፋኒዮስም ኤጲስቆጶሱን እኔ መነኮስ መሆን እፈልጋለሁ አለው። ኤጲስቆጶሱም ብዙ ገንዘብ እያለ መነኮስ መሆን አይገባህም አለው። ኤጲፋኒዮስም ሄዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘቡን ሁሉ ለድኆችና ለምስኪኖች ለባልቴቶችና ለሙት ልጆች ለአብያተ ክርስቲያናትም ሰጠ። መጻሕፍትንም ከእርሱ ገዛ። ከዚህ በኋላ መነኮሰ። ለእርሱም ለእህቱም ለጥምቀት ምክንያት ወደ ሆነው ስሙ ሉክያኖስ ወደተባለው መነኮስ ገዳም ገባ። ዕድሜውም አሥራ ስድስት ዓመታት ነበረ። ከዚህም በኋላ ታላቁን አባ ኢላርዮስን አገኘው። እርሱም በዕድሜው ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋንዮስንም ተቀብሎ የምንኩስና ሕግና የክርስትናን ስርዓት አስተማረው። የእግዚአብሔርም ጸጋ አድሮበት የቤተ ክርስቲያንን ሕግና ስርዓት የምንኩስናንም ሕግጋት በጥቂት ቀኖች አጠና። ከዚህ በኋላ ታላላቅ ታምራቶችን በመስራት ሙታንን እስከሚያስነሳቸው፣ ሰይጣናትን ከሰዎች ላይ እስከሚያስወጣቸው፣ ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ ያለ ጊዜውም ብዙ ዝናምን እስከ ማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋትም ወሬ አዋቂነቱም ተሰማ። ከእርሱ ጋራም ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠላቸው፣ በእርሱ ትምህርት አምነው የክርስትናን ጥምቀት አጠመቃቸው። እንዲሁም ጥበበኞች ዮናናውያንን በትምህርቱ ተመለሱ፣ ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖቱም ውስጥ ገቡ። መምህሩ ቅዱስ ኢላሪዮስም በቆጵሮስ ሀገር ኤጲስቆጶስነት እንደሚሾም ትንቢት ተናገረለት። ወደዚያም ሄዶ በታዘዘለት ቦታ በዚያ እንዲኖር አዘዘው፤ እንዲህም አለው፦ ኤጲስቆጶስነት ሊሾሙ በፈለጉ ጊዜ እምቢ አትበል፣ ይህ የእግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋኒዎስም ወደ ቆጵሮስ ሄዶ መምህሩ ቅዱስ ኢላሪዎስ ባዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስን ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋኒዎስ ምግቡን ሊገዛ ወዶ ወደ ገበያ ገባ። ከእርሱም ጋር ሁለት መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረ፣ ወደ ገበያም ሂድ። በእጁም ሁለት የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋራም ሁለት መነኮሳት አሉ። ስሙንም ጠይቀው ስሙ ኤጲፋኔዎስ ነው ይልሃል። እርሱን ያዝ፣ በእጁ ያለውንም አስጥለህ ከአንተ ጋር አምጣው። ያ ኤጲስቆጶስ የክብር ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶት ይዞ ወደ ቤተ ክርስቲያን ወስዶ ዲቁና ሾመው፣ በሦስተኛውም ቀን የኤጲስቆጶስነት ሾሙት። ከዚያም በኋላ ሽማግሌው የኤጲስቆጶስ የኤጲፋኒዎስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋኒዎስ ያየውን ራዕይ ለሕዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ሥራ ላይ ጸና። ጥቅም ያላቸውን ብዙ ድርሳኖችንም ደረሰ። ርኅራሄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁል ጊዜ ይገስጸዋል፣ ይመክረዋል። በኢየሩሳሌም ኤጲስ ቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራሄ እንደሌለው በሰማ ጊዜ ከወርቅ የተሰሩ የማዕዱን እቃዎች የሚመገብባቸውን በውሰት ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋኒዎስም ሸጣቸውና ለድሆችና ለምስኪኖችም መጸወታቸው። አባ ዮሐንስም እንዲመለስለት በሻ ጊዜ ምንም ምን አልሰጠውም። በክብር ባለቤት ጌታ መቃብር ቤተ ክርስቲያን ውስጥ ቅዱስ ኤጲፋኒዎስን የልብሱን ጫፍ ስጠኝ ብሎ ያዘው። ቅዱስ ኤጲፋኒዎስም ወደ እግዚአብሔር ጸለየ። አባ ዮሐንስንም ዓይኖቹ ያን ጊዜ ታወሩ። ከዚህ በኋላም ይምረው ዘንድ በብዙ ልቅሶ ወደ እርሱ ፈጽሞ ማለደ። አይኖቹንም ይገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋንዮስ ጸለየ፣ አንድ አይኑንም ገለጠለት። ለማዕዱንም ቃወሽጦ ለድዎችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እሷ መጥቶ ይራዳት ዘንድ አውዶክስያ ንግሥት ጽፋ ወደ እርሱ በላከች ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋኒዎስን አልሰማችውም። ዮሐንስን ከሹመቱ ካልሻርከው፣ ይህ ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣወታትንም ቤቶች እከፍታለሁ አለችው። ቅዱስ ኤጲፋኒዎስን ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግ ያስብና ይጨነቅ ነበር። የንግሥት ባሮቿ ግን እነሆ ቅዱስ ኤጲፋኒዎስ ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስም ይህን ወሬ በሰማ ጊዜ ወደ ኤጲፋንዮስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ ይህን አደረግ? አንተ ወደ መንበረ ሲመት እንደማትደርስ እወቅ። ኤጲፋንዮስም ለመልእክቱ መልስ እንዲህ ሲል ጻፈ። ስለ አንተ ምንም ምን የጻፍኩትና ከንግሥት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚህ በኋላም ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስን ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋኒዎስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋኒዎስ ክብር እንዲገለጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋኒዎስም የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱም እነርሱ ኤጲስቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው፣ ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም እብል

ሰላም ለአባ ሉኪያኖስ ኤጲፋኔዎ ዘዴገኖ ህግ አበዊሁ መኒኖ ሰበነጸረ ጋደ ማህበልዑል አምላክ አድህኖ ልብሰ ክብር ፀአዳ እንዘላይሌሁ ይትፌኖ ህድየንተ ዋሃበ ለሩክ ክዳኖ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስራ ስምንት በዚህች ቀን የክብር ባለቤት ጌታችን ካረገ በኋላ በአስረኛ ከትንሣኤው በሀምሳኛ ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ህይወት ጵራቅሊጦስን እልክላችኋለሁ ብሎ ተስፋ እንደሰጣቸው በሐዋርያትም ላይ አጽናኝ መንፈስ ቅዱስ ወረደ። በዚችም እለት የአባ አብርሃም ጓደኛ የከበረ አባት ጋአርጊ አረፈ። በዚችም እለት የሰማይት ሲኖዳ መታሰቢያው ነው። በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ዛቅረብ ኩማይሌት አዘኪሪያ ኢላፈም ለተጸምዱ ከዘልፈለላ ነብ ተወከብዘንዴቴ መጽሐፈ እንተረሴ ከእግዚኦ

ተአምር ዘገብረ ብፁዕ ቅዱስ እስጢፋኖስ ቀዳሚ ሰማዕት ሊቀዲያቆናት ገባሬ ተአምር ጸሎቶ በረከቱ ይሃሉ ምስለ ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ ሁላችን ከህዝበ ክርስቲያን ጋር ይሆንና ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ የእውነት ምስክር ሁኖ አይሁድን ያሳፈራቸው በእግዚአብሔር በነቢዩ ሙሴ ላይ የስድብ ነገር ሲናገር ሰማን ብለው በሐሰት ለመሰከሩና ላሰቃዩት እየለመነ በትዕግስት በድንጋይ መወገርን የተቀበለ ድንቅ ተአምራትን የሚያደርግ ሊቀ ዲያቆናት ቀዳሜ ቀዳሚ የሰማዕት ቅዱስ እስጢፋኖስ ያደረገው ተአምሪ ነው። በአንድ ስፍራ የሚኖሩ ወንድሞች ከጣና ባህር ማዶ በደሴት ውስጥ ወዳለችው የታላቁ ክውድ ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን በሄዱ ጊዜ አብሯቸው አይሁዳዊ ይሄድ ዘንድ ተከትለው ከባልንጀሮቹ ጋር በመንገድ ሳሉ፣ አንተ አስቀድመ ክርስቲያን አይደለህምና ከእኛ ጋር ሄደ በጸሎት ትጠመቅ ዘንድ አይገባህም አሁንም ከእኛ ተለይተ ወደ ቤት ተመለስ ወይ ሄደህ ክርስቲያን ትሆን ዘንድ በአብና በወልድ በመንፈስ ቅዱስ ስም ተጠምቀህ የቅዱስ ቤተ ክርስቲያን ትሳ ሳለም ዘንድ ትሻለህ አሉት። እርሱ ግን እናንተም እኔም ሰዎች በምን እንለያለን? ስለምን ስጠመቃለሁ? ይልቅም በደሴት ቤተ ክርስቲያን እገባለሁ እንጂ ማንም ሊከለክለኝ ይችላል? ሲል በትዕቢትና በመታጀር ተመልቶ መለሰላቸው። ይህ አይሁዳዊ የባልንጀሮቹን ምክር በመናቅ ባልንጀሮቹን ተከትሎ ወደ ጣና ባህር ገባ። ባልንጀሮቹም ወደ ሊቀ ዲያቆናት ቀዳሜ ሰማያት ቅዱስ እስጢፋኖስ ቤተ ክርስቲያን በሰላም በደህና ሲደርሱ፣ ይህ የባልንጀሮቹን ምክር የማይሰማ አይሁዳዊ ግን በድንገት የሚወረወር ታላቅ ማዕበል በድንገት መጥቶ ወደ ታላቁ የከበረ ቀዳሜ ሰማያት ቅዱስ እስጢፋኖስ ቤተ ክርስቲያን ደጃፍ ሳይደርስ ገና ሳለ ወሰደው። ባልንጀሮቹም የእመቤታችን ቤታችን የቅድስት ድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስን ስለወደዱ ቀዳሜ ሰማያት ቅዱስ እስጢፋኖስ ብሎ ባደረገው ድንቅ ተአምር እጅግ ተደነቁ። ድንቅ ተአምራትን በአምላኩ ኃይል የሚያደርግ የንኡድ ክቡር ቀዳሜ ሰማዕታት ቅዱስ እስጢፋኖስ ጸሎትና በረከቱ አማላጅነቱ በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋህዶ ሃይማኖታችን አስፋልን